ፍኖትና ዳግም ከቤት ተባረሩ። ብሩክን አባቷ የኤደን አባት ሄዶ ከአሁን በኋላ አንተ ሞግ ብሩክ፣ ማነው ዳግምና ፍኖት ልጅ አጠገብ ብትደርሱ በተለይ አንተ ግንባርን ብዬ ነው የምደፈቀለው፣ ከዚህ በኋላ ደግሞ አባትሽ መቶ አስፈራራኝ ብለህ ለልጄ እንዳትነግራት ብሎ አስጠንቅቆት ሄደ። ፍኖት እዚህ ጋር እንግዲህ ምንም ያደረገችው ነገር አልነበረም፣ ግን ደግሞ ብሩክ ስላሳዘናት ብቻ የኔም እጅ አለበት ብላ ለሄደን አባት ተናገረች። ግን ምንም አይነት ጥፋት አልነበረባትም ፍኖት። ዳግም ደግሞ እንዴት እንደዚህ ታደርጊያለሽ? ይሄ ሁሉ የሆነው ደግሞ ባንችን ምክንያት ነው። በእኔ ምክንያት? አዎ ባንችን ምክንያት። ለምን? ምክንያቱም ስለማፈቅርሽ አላት። ዳግም ፍኖትን ያፈቅራታል። ከዛም ፍኖት ግራ ተጋባች። ምንም የምትመልስለትም መልስ አጣች ተገናገጠች እሱም እንግዲህ አይኗን ማየት ፈርቶ ወደ ክላሱ ሄዶ ተኛ ከዛም ከክላሱ ሲወጣ አባቱ ጋራ ተገናኙ ደረጃው ላይ አንተ እስካሁን እዚህ ነህ እንዴ እዚህ ቤት እንዳላያቸው አላልኳቸውም አንተም ሆነ ቻቺ አይናቸው ማየት አልፈልግም እሺ አባቢ አለና እታች ወርዶ ፍኖትን ፈልጎ አገኛት ከዛም ነኝ እንውጣ ከዚህ ቤት አባቢ እዚህ ጋር ካየን ሌላ ችግር ይፈጠራል አይናቸሁን ማየት አልፈልግም ብሏል። እና የት እንሂድ? የት ነው የምንሄደው? እኔ ከዚህ መሄድ አልፈልግም አለች ፍኖት። ፍኖት መኝ ሌላ ችግር ሳይፈጠር ነይ እንሂድ ከዚህ አላት። ከዛም መንገድ ላይ የሄዱ እያለ ደከማት። እንዴ የት ነው የዛ የምትሄደው? ዳግም ስትለው ነይ ብሩክ ጋ ነው ያለን አማራጭ። ብሩክ ጋ ሄደች ትቀመጫለሽ ለጊዜው እስከምናስተካከል ድረስ አላት። ከዛም ብሩክ ጋ ይዟት ሄደ። ብሩክ ሄዳ ቁጭ እንዳለች ትንሽ እንደቆየች የኤደን አባት መጣ። በራን ኳኳ። ከዛም ፍኖትን ሽንት ቤት ውስጥ ለበቃት። እዛም ገባና አንተ እዚህ ውስጥ ልድ የምትኖረው አንተ እዚህ ወጠጤ ከዚህ ውስጥ እየኖርክ ነው እንዴ የኔ ልጅ ትምትለው አለ። እንዴ ፋዘር፣ እንዴት መጡ ማለት እንዴት ቤቱ ማናሳዩት? አለ ማንስ? የሚያሳየው ደግሞ ይሄን ቤት ሆነና ነው እንዴ ስማኝ፣ አንተ ከአሁን በኋላ ልጅ አጠገብ እደርሳለሁ ምትል አንገትህን ብዬ ነው የምደፋ። እሺ አለ። ነግሬሃለሁ፣ እምቢ ካልክ ግን አለና ሽጉጡን ጉሮሮ ላይ ያዘበት። ምንም አልተናገረም ብሩኬ፣ ምንም ከዛም ይህ ደናባት ይሄንን ደግሞ ልጅ አንድ ነገር እንዳትሰማ እኔ መጥቼ እንዳስፈራራውክ ግን፣ ከዛሬ ጀምሮ ልጅ አጠገብ እንዳትደርሳለሁ አስጠንቅቆ ሄደ። ከዛም ልጁ ደንግጦ ሶ አልጋው ላይ ቁጫልና ፍኖትን ሄዶ ከሽንት ቤት አወጣት። ፍኖት ቁጫለች። ና ብሩክ አንድ ጥያቄ ሊጠይቅህ አለችው። ጠይቅኝ ይቻላል አላት። አሰላሙ አሌይኩም ወራህመቱላሂ በረካቱ ደና። የተከበራችሁ ቻናል የቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላ። እንግዲህ ፍኖት እየ ስታሳዝን ማለት ነው። ዳግምና ፍኖት እንግዲህ እንደምንብላቸው ወይ አንድ ላይ ሆኖ ማለት ነው። ለማንኛውም እንግዲህ ፍኖት አንድ ጥያቄ ልጠይቅ እንዴ ብሩኬ ስትለው፣ ጠይቅኝ። ፍኖት ምንድን ነው ሲላ ኤደንን ታፈቅራታለህ አለችው። አለ እንደሰማሁ ታፈቅራታለህ ስትለው፣ እውነቱን ለመናገር ለኤደን ምንም አይነት ስሜት የለኝም። ምን ማለት ነው ብሩክ ስትለው፣ አዎ እኔ ኤደንን አላፈቅራትም። ምክንያቱም እዛ ቤት የገባሁት እኔ ለበቀል እንጂ ኤደንን አንድም ቀን አፍቅሬያት አላውቅም። በቀል አዎ በቀል። ለዛው በቀል ይሄኔ በተለይ አባትዬዋን ነው የምበቀለው፣ አለ ማለት ነው። በስመ አብ! አንተ ለዚህ ነው እንደዚህ ያደረከው? አዎ ፍኖት ነገሮች ይስተካከሉ አላትና ጥሏት ወጣ። የት ነው ምትሄደው ታዲያ? ሲላት ስትለው መጣው ቁጭ በይ አንቺ እዚህ አላት። ከዛም ሄደን ጋር ሄደና ፍኖት ከቤት አስባረርሻት አይደለ? ፍኖት ግን ለእኛ ነበር የለፋችሁ አንቺ ግን ፍኖት ከቤት እንድትባረር ያደረግሻት ለጊዜው ግን ሜጃ ስለሌላት ፍኖት እኔ ጋር ትቆያለች ምን አዎ ከኔ ጋር የትም አትሄድም እኔ ጋር ትቀመጣለች አላት ከዛን አይኗን ብልጥጥ አድርጋ ቆመች ስሚኝ ደግሞ አባትሽ ቤት መጥቶ እኔንም በሽጉጥ አስፈራርቶኝ ነው የሄደው አደርገውም ዳድ አዎ ደግሞ ለአንቺ እንደነገርኩሽ አባትሽ አያውቅም አለ እሺ አለት ከዛም የምታደርገው ጠፋትና ስትሮ ተደፈው ከሄደችና ስልኳ ልብሷን ቀይራ ወደ ነበሩበት ቤት ሄደች። ከዛም ልክ እንደገባች ፍኖትን በጠፊ መታቻት። ተፋጠጡ። አንቺ ያሰብሽ ሆነልሻ እ ከዛ ባበረሽ እዚህ መጣሽ አይደል? ጭራሽ እንዲመጭሽ እዚህ መጣሽ አለቻት። አሁን በፍጥነት እቤት እንድትመለሽ ያለቻት። ምን አለች ፍኖት? አዎ በፍጥነት እቤት እንድትመለሽ ያለቻት ከዛ ፍኖት እጇን ደግፋ ዝም አለቻት። ፍኖት ወደ ቤት ተመለሰች። ማነችች ኤደን ወደ ቤት ተመለሰች እና መንገድ ላይ ቆማ ወንድሟን ጠራችሁ አቤት አላት። ፍኖት አሁኑኑ ወደ ቤት እንድትመለስ አድርግ፣ አሁኑኑ አለች። ቅድም ለምንድን ነው ከቤት ያስበረርሻት? አሁን ለምንድን ነው እኔ? ከቤት ያባረራት አባቴ ነው እንዳድን ጠይቂውና፣ እሱ እንዳባረራት እሱ ይመልሳት እንጂ እኔ እዚህ ውስጥ እጄን አላስገባም አላቅም አላት። ወይኔ ሄደን አለች። እና አባቷ ጋር ደወለች። ከዛም አባቷን እቤት ጠራችው እና መጣ። ከዛ ምን ነው የኔ ልጅ ምን ሆነሻል ሲላት፣ አባቤ ፍኖት በአስቸኳይ እቤት መመለስ አለባት ማለት አላት። ምን ማለት ነው? ቅድም እንደዛ ሆነሽ አሁን ደግሞ ምን አላት። በቃ ሳስበው ፍኖት ጥፋት የለባትም ዳግም ነው እንጂ። ታይታይታይታይ ይሄ ማስተባበል እኔ ጋር አይሰራም። ምን ብለውሽ ነው ደሞ አላት። አረ ምንም ምንም፣ አባቢ ግን መመለስ አለባት። እሺ ትእዛዝሽን አከብራለሁ አላት እና ወደ እነ ፍኖት ቤት መጡ። መጀመሪያ ፍኖት እዚህ ቤት ከሆነች እራሴን እጠፋለሁ። ፍኖት የምትባል ሰው እዚህ ቤት ማየት አልፈልግም አለ አባቷ። ትንሽ ቆይታ ደግሞ ብሩክ ጋ መሆኗን ስታውቅ ብሩክ ጋ መቆየት የለባትም እኔ ጋ ሆን ብላ ልታሰቃያትም የሚሆን ልታረጋት አላውቅም፣ ወደ ቤት እንድትመለስ አደረገቻት። ከዛም የሄድን አባት ሁለቱንም ዳግምንም፣ እኔ ፈለጊያችሁ ወይም አዝኝላችሁ እንዳይመስላችሁ ወደ ቤት የመለስኳችሁ። እችን ልጅቷን ምን አድርጋችኋት እንደው ባላውቅም አንዴ እሳት አንዴ ውሃ አደርጓታላችሁ። ቆይ ምን አድርጋችኋት ነው? ቆይ ምን አስነካታችኋት ነው ልጅቷን? አረ ምንም ጋሺ፣ ፍኖት እንዳተዋሺ በእውነት እኔ ምንም የማውቀው ነገር የለም ምንም አላደረግናትም ጋሺ፣ አለች ብሎ ተነሱ አሁን ከፊቴ። ዝም አሉ። ተነሱ ከፊቴ እኮ ነው የምላችሁ አላቸው። ከዛም ዳግምና ፍኖት ወደዛ ሄዱ። ኤደን እንግዲህ ከዚህ በኋላ እኔ አጠገቢሽ አልደርስም አጠገቢ እንዳትደርሺ አላት ብሩክ ኤደንን። ኤደን እንግዲህ ግራ ተጋብታለች። መጀመሪያውኑ አባቢ ብሩክን የሆነ ነገር ካደረግከው እኔን በህይወት አታገኘኝም። ምክንያቱም ፍኖትና ዳግም ናቸው እንጂ ጥፋተኞቹ ብሩክ አይደለም። ስለዚህ ብሩክን የሆነ ነገር እንዳታደርገው አባቢ ነግሬሃለሁ፣ አለችው። አባቷን አስበራራችሁ። የሀብታም ልጅ እኮ ሞልቃቃ ናቸው። በነገራችን ላይ እኔ አንድ ልጅ ማንም እንዲጫወትባት አልፈልግም፣ እንዳይን ብሌን ነው የማያት። እና ታዲያ ምን ያደርግ እሱ። ይሄ ውሎ የዳግም ስራ ነው፣ ከሴት ጋር እንዲተኛ ያደረገው። ምክንያቱም እኔ ብሩክን ስለማይፈልገው ይሁን ብቻ አላውቅም እንደዛ ለምን እንዳደረገ። ኤደን እንግዲህ ወንድሟን ጥምድ አድርጋ ይዘዋለች። እሱ አንገቱን ደፍቶ እንግዲህ ቀና ብሎ እንኳን እህቱን ማየት አልቻለም። እህቴ፣ የባክሽን ይቅርታ አድርጊልን፣ አጥፍቻለሁኝ። ዳግም፣ ውጣ ከዚህ ቤት ብያለሁ። አይንህን ማየት አልፈልግም። አልፎ አደል እንዴ? ውጣ ከዚህ ቤት። እባክሽን እህቴ፣ ለአንድ ጊዜ ብቻ እሺ በይኝ፣ ይቅርታ አጥፍቻለሁኝ። ግን ነገሮች እንደዚህ ይሆናሉ ብዬ አልነበረም። በቃ ይቅርታ አድርግልኝ ዳግም ውጣ ብያለሁ። አሁን ለአባቤ ስልክ ሳልደውል ትወጣለህ አትወጣም? ስትለው እሺ ብሎ ወጣ። እሷ ግን አባቷ ስላሞላቀቃት ብቻ በጣም ጭምልቅ ያላት ኤደን ማለት ነው። እቺ ደግሞ ምስኪን ናት ፍኖት ማለት ዝም ስለምትል ሁሉም ነገር እሷ ላይ ይበረታልና፣ አሁን ደግሞ እንግዲህ ዳግም ደግሞ ያፈቅራታል ዳግም ፍቅሩን መግለጽ አልነበረብኝም እያለ ራሱን እየወቀሰ ይገኛል። ለምንድን ነው እንደዚህ ያደረግከው? ዳግም ምን ሆነህ ነው? ለምንድን ነው የቸኮልከው? ብሎ እንግዲህ ብቻውን እያወራ ነበረ። ምክንያቱም አሁን አልነበረም ፍቅሪን መግለጽ የነበረብኝ እያለ እንግዲህ እየተጸጸተ ነበረ።